የሐረግ ድራማ ክፍል ስልሳ ሶስት እንግዲህ ጽ ማለት ነው። ለፉዬ እንግዲህ ለኢፍራታ እንግዲህ እናትሽን ለምንድን ነው የማትረጃት? ልጅ ነበረ በሰዓቱ ተደፈረች። ትትደፈር አምንታ ዝብርጥ አለቻት። ለአንቺ ብላ ሰራተኛ ሆና ተቀጥራ እየሰራች ነው። ምን አርግነው እያልሻት ያለሽው ለምንድን ነው የማትረጃት እያለቻት እያለይ የጽዮን ወንድም ናታን ይመጣል ማለት ነው። ምን እያላችሁ ነው? አለች። አሁን እውነቱን ተናገሪ ለምንድ ነው ዝምተዩ ትላታለች። ነጺን ማለት ነው፣ እፉዬ ማለት ነው። እሱም ፈገግ እያለ ምንድነው ይላል ማለት ነው። እሷ መሆን ምንድነው ያልኩት፣ ምንድነው ያልኩት ትላለች ማለት ነው። እጺ ምክንያቱም ያው የተናገረችው ነገር ስለማታ ስለማታስታወስ ማለት ነው። እፉም እንግዲህ እያወራች ነበረ። ስለገኒ ትናገሩ ነቱን ትላለች። ምንድን ነው ትላለች። እሷም እንዴት ምንድን ነበር የተናገርኩት፣ ምንድን ነበር ያልኩት ትላለች። ቤዛም ኮስተር ብላ እንግዲህ እሷን ለምንድን ትናገር ተናገሪ፣ አሁን ነትን ተናገሪ ትላታለች። አሁን ነትን መናገር አለብሽ። ለምን አሁን ሳይመጣ ስትናገር ያልነበር እንዴ? እስካሁን ምን እያልሽ ነበር? አሁን እንደገና ለምንድን ነው ቃልሽ የምትገጀ ትላታለች። ማለት ነው። ቤዛም ማለት እንግዲህ ዞር ብላ ወደ ናታን ላይ ገኒ እንደዚህ እያለች ስታወራ ነበር፣ ስለ ገኒ ስታወራ ነበረ። አሁን አንተ ስትመጣ ለምንድ ነው ዝም ያለችው? እሱም በአይኑ ጠቀስ እያረገ ጽን እንደ መቆጣት ብሎ ለቤዚን ማን ነው እፍየን ለማጽናናት ሞከረ። ውሸቷ እነሱ ያማት የል ዝም ብላ ድል ፈጥራ የምታወራው እንደዚህ አትሁኚ፣ ለምንድ ስትሆኛለች ብሎ ያው እንግዲህ እሱም ለማጽናናት ያው ውሸትን በውሸት ላይ እየደረበ እያለ ነው ማለት ነው። እንግዲህ እፉዬም ማለት ነው ያው ትንሽ ተጠራጥራለች። ትንሽ ያው ከፍቷታል ማለት ነው። ለምንድን ነው እንደዚህ የምትለው ብላ ጺም እንግዲህ ያው ደጋግማ እንትን እያለች ነው፣ ለመንቀት እየሞከረች ነው ማለት ነው። ገነዬም እዚህ ጋር ቤቷን እየወለወለች ነው። ገነዬ እየጉዷን አልሰማች። ገነዬ እዚህ ጋር ቤቷን እየወለወለች ነው ያለችው። እንግዲህ ሉሊትም እንግዲህ እንደተለመደ እንደለመደችው ሾከክ ሾከክ ሾከክ እያለች ነው

ጠንቅቆ ያገባኛል፣ አፍሽን ዝጊ ትላታለች። እሷም ደግሞ ኧረ ሁሉም እዚህ እኔ በራሴ ቤት ሁሉም እንትን ይላል እንዴት እኔ መብት የለኝም እንዴ? ብላሉልትም ያው እንደምናቃት እንግዲህ እንግዲህ ታታ ስትል እንግዲህ የማታ ዘጣ መስላ መጣችባት ማለት ነው፣ ኤፍራታ ማለት ነው። ኤፍራታም እንግዲህ እናቷ ላይ እንግዲህ ሌላ ፊት ክፉ ታሳይታሳለች። ምክንያቱም እስከዛሬውን ግን ብላ ሰላም ብላ ስማት ብላ ነበር የምትወጣው ማለት ነው። እሷም ነን ልሸኝሻለሁ ብላ ገንየን እንግዲህ በመጥፎ አይን ነው ኢፍራታ እንግዲህ አየቻት ማለት ነው። አብረን እንዲያለሸኛት ነው አለቻት ማለት ነው። ምክንያቱም ተስማምተው እናንተ እኮ ሉሊትን አንቺ ነሽ የምትሸኛት እኮ አንቺ ነሽ ሉሊትን የምትሸኛት ትላታለች ማለት ነው። ገኒ አዎ እሸኛታለሁኝ ናይ ብላ ገኒን እንግዲህ ያው ገልመጥ አድርጋ ተታከደች። ሉሊትም እንግዲህ እንዲህ እንዲህ እያለች ተከትላለች ማለት ነው። ገኒን በጣም ገርሟታል። እንዴት ነው? ከመቼ ወዲህ ነው? ከመቼ ወዲህ ነው ሉሊትን የምትሸኛት ብላ እንግዲህ። ናታል ሲመጣ ሉሊት ልሸኛት ብላ ሄዳለች። በክፉ አይን አይታ፣ ባልተለመደ አይን፣ በክፉ አይን አይታ ሄዳለች። ኢፍራታ ምሆና ነው? ምን ተፈጥሮ ነው? ማታ እንዴት አላችሁ? አልታረቃችሁም? እን ሁና ነው ውልቅ ብላ ሀይደች ኩም ለምን እንዴት አለሱም እንግዲህ፣ ነፂም እዚህ ጋር ማለት ነው አንቺ እናቷ አይደለሽ እንዴ? ኤፍራታ ትላታለች እህ ብላ ገኒም በጣም ትደነግጣለች ማለት ነው። እሷም እንግዲህ እዚህ ጋ ወደ ናታን ዞር ብላለች። እንዴት ማን ነገራት? እንዴት ምንድን ያወቀችሁ? ምንድን የሰማችሁ ናታንም እንግዲህ እስኪ እንደዚህ ወደ ውጭ እንውጣና እናውራ ይላታል ገኒም እንግዲህ ቤት መሉሉ አንትታ ወደ ውጭ ስለ ኢፍራታ ሊያወሩ ወጡ ማለት ነው እዚህ ጋር ገኒም በጣም ጨንቋታል ማለት ነው ምንድን የተፈጠረው ምንድን ነው የምናወራው እስኪ አውራይ ትለዋለች እንግዲህ ኢፍራታ እንግዲህ ስለ አንቺ ነፂን ታቂያታለች ያው የምታወራውን አሁን አውርታሁን ትረሳለች ስለ እናቷ ነግራታለች ስለ አንቺ ነግራታለች ጥርጣሬ ውስጥ ገብታለች መናገር አለብን ታሁን በላይ ጊዜ መስጠት የለብንም እባክ እባክ አሁን መናገር የለባትም፣ አሁን መስማት የለባትም። በዚህ ውስጥ እያለች ብንነግራት ሁላችንን ታንምጠፋው ብንብላ ነው የምጠፋው፣ ትጎዳብኛለች። ትንሽ ጊዜ እስከ መቼ እስከ መቼ እያለ ናታንም ይከራከራታል። ግንየም ያው እንግዲህ አሁን መናገር የለም እንዴት ነው የምንናገረው ትላለች። ናታንም እንግዲህ ግዴታ ጊዜ እየሰጠን እስከ መቼ ነው ገኒ እገላታለሁ አለች። ነፂን እገላታለሁ ስትል ደህናነሽ በሰላም ነው። ታቂያታለች ነፂን። አሁን የተናገረችውን አሁን ማደግም ትረሳለች። እና ቢጨንቀኝ እኮ ነው። ምን ላደርግ ብለህ ነው ናታንዬ? ትለዋለች ገኒ ማለት ነው። እዚ ጋ ውስጥ እያሉ እንግዲህ ነፂ እንግዲህ ትደውላለች። ደብሮኛል፣ ሳሚ፣ እየደብሮኛል ውሰደኝ ትለዋለች። እሷም ዝቁርስ እየበላ ነው ያለው ማለት ነው እና በጣም ደብሮኛል፣ ቤት ውስጥ ብቻዬን ደብሮኛል። መተው እሰት እሺ መጥቼ ወስቻለሁ ይላታል ማለት ነው። ቁርስ ጨርሼ ልጨርስና ቁርስ በልቼ ልጨርስና መጣለሁ ይላታል ማለት ነው። እሷም እሺ እጠብቅሀለሁኝ ተዘጋጅቼ ትለዋለች ማለት ነው። እሱም እሺ ይላትና በአንድ እያወሩ ያወሩ የቆዩ ትንሽ ጠብቂ ቁርስ በልቼ እመጣለሁ እሷም ደስ አላት። እሺ ስላላት እንትን ስላላት ይሄኛውም እንግዲህ ለምንድን ነው እንደ ፊት ፈገግ የሚለው? ቆይ እሷን ስታዋራ ቆይ የዘመዳችን እኮ ናት፣ እንዴት ነው አንተ ልታፈቅራት እኮ አትችልም፣ ምናምን እንደዋ እንዴት ምን ፍቅር ነው ፍቅር እኮ የለም ማለት። እንዴት ነው ሰምን ዘመድና፣ እንዴት ነው ዝምድናውስ? ይለዋል ማለት። እነሱ እንግዲህ እዚህ ጋር ሉሊትና ሉሊትን ይዛት እንግዲህ እሷ እዚህ የመጣችው ሐረካቷ እኮ የሉሊት ሐረካት እኮ ላይ እኔ አለመግሯም እጇም እኮ ነው የሚሰራው። የሆነ በጣም ሰናኑ የምታደርገው የሉሊት ማለት ነው። እሷ ዛሬ መጀመር አለብሽ መጀመር አለብሽ ዛሬ የሆነ ማስረጃ ስለ ላይዘች ትመጪ ነው፣ በዚህ ነው በግድሽ ዛሬ ስራ መጀመር አለብሽ። እኔን የሚያሳምን አንድ ስራ ሰርተሽ ማንጣት አለብሽ ትላታለች። ሎሊትም እንዴት እንዴት ነው አሁን በአሁን በኋ እንዴት ያለ እንደት አድርጌ ነው የማመጣለሽ እንዴት ነው እንዴት ነው ብላ ተላታለች። ትች ያለሽ ታመጫለሽ። ሰዎችን የት እንዴት፣ ልጆች የት እንዴት አገብቶ የት እንዴት ተደረጉ፣ የሆነ ማስረጃ እውነት ማስረጃ እዚህ እንድመጭታታለች ማለት ነው። ሎሊትም እንግዲህ ያው እየተብረተረተች እየተረተረተበተች እሺ እሺ

ገንዬ ቁርስ በልችን የመጣው ብልችን የመጣ ይላታል ማለት ነው። እዚህ ጋር ማለት ነው ቁርስ ለአምጣን ልገንዬ ብላ ማለት ነው። ቁጭ በል ቁርስ፣ ብላ በልች እኮ ነው የመጣሁት አለ እናቴ፣ እና ቁጭ በል እንጂ ቁርስ ብላ ይለዋል። እሱም በልቼ ነው የመጣሁት፣ ገንዬ በልቼ ስለመጣሁ ነው እንጂ ታቂኝ የለ እንዴ ይላታል ማለት ነው። እና ቁርስ ቆንጆ ቁርስ ጧት መብላት ቀን ያሳምራል ይባላል፣ ለምን ቁርሳት በላም ትለዋለች እንግዲህ እኔ በልችን የመጣው ሌላ ተማለ ገንዬም እንግዲህ ፈገግ እያለች እሺ ከበላ እያለች አለችው ማለት ነው። እሱም እንግዲህ እዚህ ጋር ቁጭ ብሎ ነጽም እንግዲህ ያው እየተዘብራረቀች ነው። አንዱን በዛ፣ አንዱን በዛ፣ አንዱን በዛ እያለች ማለት ነው። ነጽ አንድ ያወራችሁን ደግማ ስለማታስታውስ እንግዲህ ቀን ቁርስ የጧት ቁርስ ቀን ያሳምራል ጧት በግዴን በቁርስ ከተበላ እያለች እንትላለች እዚህ ጋር እንግዲህ እፍዬ እንግዲህ ከል ከል ከል እያለ ስትሄድ እንግዲህ እዚ ጋ እንግዲህ አደገኛው አደገኛው አጋች መጣላችሁ ማለት ነው ያፊት እዚ ጋ እንግዲህ መጥቶ እሷን ያገታት አሁን እዚ ጋ ያፊትን ያገተባት ምክንያት እንግዲህ ለምንድን ነው ከኔ ምንድን ነው የምትፈልገው እባክ ተወይ ተወኝ ከህይወቴ ውጣ ትለዋለች ማለት ነው ከህይወቴ ውጣ እባክ ተወኝ ትለዋለች መቼም ቢሆን አልተውሽም አንቺን ይላታል እንግዲህ መኪና ውስጥ ግብ ይላታል። መኪና ውስጥ አንተ መኪና ውስጥ አልገባም ትሏለች። ለምንድን ነው አንተ መኪና ውስጥ የምገባው? አልገባም ትሏለች። እሺ እንግዲህ አስካልገባሽ እሱም እያለ ይከራከራታል። እሱ ምን ታኔ ምንድነው የምፈልገው ታናታል ምንድነው የምትለው ታኔ ናታል ምንድነው የምትፈልገው ትሏለች ማለት ነው። እሷም እንግዲህ ሰው ገሏል፣ ብሎ እንትን ሲላት እባክህን፣ እባክህን እናታን እንተውልኝ፣ እባክህን እናታን እንተውልኝ፣ የኔ እናታን እንተውልኝ፣ እባክህን እንደፈለግህ አድርገህ አሰቃየ ትለዋለች ማለት ነው። እንግዲህ አሁን እንደምታውቁት ያፊት እንግዲህ ያው ጨካኝ ነው። ጨካኝ ካራክተሩ ነው የሚሰራው። ያፊት እንግዲህ እግሩም ሰርታ እግሩን ሰርታ ደፍታ ተለምነው ምንም እንትን አላለውም ማለት ነው፣ አላላትም እሷም ተማጸነቹ። ባክተውልኝ እንዴ እኔን እንደፈለክ አድርገህ የኔና የኔና ታንስ ግን ተውልኝ፣ ባክተውልኝ እያለች እንዳለች አው አስፈራረት እንግዲህ፣ ወደ ሳይሆን በግዳ እሱ መኪና ውስጥ ገብታለች ማለት ነው። እንግዲህ ያኔ ፌክ ማስረጃ የውሸት የፌክ ማስረጃ እንግዲህ ያፊት እንግዲህ ኢፍራታን ያሳያታል ማለት ነው። ኢፍራታዬም እንግዲህ ተንቀጠቀጣለች። እንግዲህ በጣም ከፍቷታል፣ በጣም ደብሯታል። ምክንያቱም በናታል የመጣባት ሰው እሷ ያፊት እንግዲህ ያፊትን ለማሰቃየት እሷን እንትን ይላል ማለት ነው እዚህ ጋር ማለት ነው፣ ናታንን ለማሰቃየት ማለት ነው። እንግዲህ በዚህ መልኩ እያሉ እንግዲህ ቤት የሞዝ እስር ቤት እንግዲህ ሔዋንን ልጠይቃት ትሄዳለች። እንግዲህ አሁንም ስለ ሔዋን እዚህ ጋር ሄደችው ስለ አፌት ልታጣራ ነው። እሷም የአፌትን መጥፎነትና ጨካኝነትን ነው እየነገረቻለቻት እዚህ ጋር እየነገረቻት እያስረዳት ያለችው እንዳፌት ጨካኝና፣ እንዳፌት የፈለገውን ነገር ሳያገኝ ወደኋላ እንደማይል የተናገረውን ነገር እንደሚያሳካ እንደሚናገር ብላ ለህዋን ትነግራታለች። ህዋን ደግሞ ብዙ ነገር ጥያቄ ትጠይቃታለች። ስጠይቃት ምን ነው አንቺ እንደ መርማሪ ፖሊስ አረገሽ ራስ በራስ ላይ ጠያቄለች። ምን ላርግ ብለች ነው ተጨናንቄ እኮ ነው፣ ምናልባት የአፌት እንደካማ ጎን እዚህ ጋር ባገኘው እና ለአንቺን ብረዳሽ ብዬ እኮ ነው ትላታለች። እሷ ደግሞ ቤዛ ደግሞ የአፌት ምንም የአፌት መሆኑን ብቻ የሚታወቀው እንጂ ምን ይስራ ምን ያደርግ ምን ያደርግ ምን ይስራ ምንም የሚታወቅ ጀርባው የሚጠና ሰው አይደለም የሚታወቅ አይደለም ትላታለች። ቤዛም ወለል ነው ለህዋን ህዋንም ያው እንግዲህ ለማጣራት ነው ህዋን ያው ሰላይ ሆና ነው ፖሊስ ና ሰላይ ሆና ነው እንደ ጓደኛ ሆና ቅርባ ቤታን ቤዚን ማለት ነው የምትሰራው እዚህ ጋ በቃ ህዋን ማና ቤቲም እንግዲህ ስለስለፋ ስለ ይፋ እንትን ስትላ በጣም ነው እንትን ያለችው ያፊታው በጣም ጨካኝና አረመኔ እንደሆነ ስራው ምን እንዲሁ ደሞ የማይታወቅ ብላ ትነግራታለች ለህዋን ማለት ነው። ህዋንም ያው ለምታወጣጣው እንት ነው ትለው ሷኔ መረጃ መስላል ማስረጃ እና ትንሽ የሆነ ሚስጢር ነገር አጋኛለሁ ብላ ነው እዚህ ጋር ቤቲ ጋር መታ እንትን እምትላት ማለት ነው። ግን ያው ምንም ቤቲ ምንም ነገር አታውቅም ብቻ ጨካኝ መሆኑና እንጂ እዚህ ጋር ነው ከዚህ ከስር ቤት ልብጣ እንጂ ማንም ማንም ማንም አልፈልግም ሁሉንም ገንዘብን በራሴ ንብረት አርጌ ብቻዬን ነው መኖር ነው ፈልገው ሁሉ ምን እና ይወዱኝም፣ ትላታለይ ማለት ነው እዚህ ጋር እንግዲህ አፉዬም እንግዲህ እዚህ ጋር እንግዲህ የናታንን እዚህ ጋር እንግዲህ ሳሚና ነፂ እያወክ እያደረጉ ወደ ቤት እየሄዱ ነው ማለት ነው። እሳም እንግዲህ እኔ በጣም ነው የሚከፋኝ አሁን መተንፈስ ነው የተቃተኝ፣ መተንፈስ ተቅቶኛል። በቃ ምን እንደማድረግ ምን እንደማስብ አላቅም። መተንፈስ ሁሉ ታግቶኛል። ምን እየሆንኩ ነው? ምን እየሆንኩ ነው? ብላ ትጠይቀዋለች ማለት ነው እሱም እሱ እየቀለደባት ነው። እሷ ከምር እያለች ማለት ነው። አንተ ትቀልድብኛለች፣ ምንድን አንተ ምን ትቀልድ፣ ለምን ትቀልድብኝ ብላ እሷ ፊቷን ኮፍተር ታደርጋለች ማለት ነው። እሱም እሷን ለማዝናናትና አሳልፋታ ለማድረግ ባሰበ ቁጥር፣ እሷ ግን በምትናገሩ ነገር ተናግራ በምረታ ትረታለች። እሱም ምን አላት፣ ለምን አሁን የተናገርሽውን ወደ ወረቀት ላይ ይዘሽ ሲራስ ትተረሸ ብታነቢው ይሻላል። እሱ ጥሩ ሀሳብ ነው ትለዋለሽ ማለት ነው። ታረቁ እዚህ ጋር ማለት ነው። አሁን ታረቀዋል እንግዲህ። ዋዝሏት እንግዲህ ሊያንከበክባት ነው። እንዴት ፈረደበት። አንቺ ቀጫጫ ቀጫጫ መስለሽ በጣም ትታበጃለሽ ስላታል ውረድልኝ እንድትለለች አይ ምን ቃል ገብት ያለው እንደዚህ እንግዲህ ምን ተወርዷለ ስላታል ባትለውም አልወርድልህም እያለችው ያው ጉዟቸውን ቀጠሉ ማለት ነው። ኢፍራታዬ እንግዲህ እዚህ ጋር እንግዲህ ያና ሳረኛ ቪዲዮ ልታይ ነው ልጨልል ነው ማለት ነው ምንድን ነው የምትፈልገው? ምንድን ነው ከኔ የምትፈልገው? ምንድን ነው የምትፈልገው? እስቲ ንገር። ምንድን ነው ፈልገው ሳምት ብላ ሶም ትጨቃጨቃለች። ያ ያፊትን እንግዲህ ናታን ለማሰቃየት ያ ያቀደው ወጥ ምንድነው ያዘጋጀው ተንኮል ማለት ነው። ምንም ቢሆን ምንም ሰልችቶኛል። ልባክት ተወይ ደክሞኛ ልባክት ተወኝ ተወኝ፣ እኔን ተወኝ። እናታ ነኝ እናታ ነኝ ተወ። የኔ እናታ አይደለም። ሰው ጉንዳን አይገልም ትለዋለች። ሰው ገሉ አለላታለች። እንግዲህ እዚ ጋር ማለት ነው ቢዶን ታለች። አሁን እንግዲህ ጽይ ማለት ነው ማነት ኢፍራታ እንግዲህ የእኔ ናታል ምንም አያደረገም ብላ ተከራከርለታለች እሷም እንግዲህ እሱም ያው አላምንን ለስትል ያው ቪዲዮውን እንግዲህ የፌክ ቪዲዮ ለማሳየት ተገዷል ማለት ነው።

እንግዲህ የፊት ያልተዘጋ ፋይልም አለ። አሁን ደግሞ ይሄን እንደ ፖሊሲ ቢሰጠች ምን እንደሚሆን ታውቂያለች፣ ምን እንደሚሆን እንግዲህ ምን እንደሚጠው ይላታል። ያስፈራራታል ማለት ነው። እሱን ተወለኝ፣ እሱን ተወለኝ፣ እኔን እንደፈለግ ካርግ፣ እንደፈለግ ካርግ ትለዋለች ማለት ነው። እባክን እኔ እናተንተው፣ እባክን እናተንተው፣ እኔን እንደፈለግ ካርገኝ ተቀመለች፣ ማለት ነው እሱም ያው ደስ ብሎታል ስላስፈራራት፣ ማለት ነው።